ከኢትዮጵያ ከኢትዮጵያ መከላከያ ነህ? አንደጎ ማን ይላል? ምንድን ነው የሚለው? ኢትዮጵያ ምድር ፌዴራል ፖሊስ ነው የሚለው አይመስለም። እንዴት የኦሮሞ ልጅ ነ? አርዶ የምንድን ልጅ ነው? የት አካባቢ ልጅ ነው? የት መስላለሁ? ያር አደር ልጅ ነህ? ያ የአርሶ አደር ልጅ ነህ? ነጋዴ? የማን ልጅ ይመስላል? እሺ፣ ያው በደንብ ምን ይታያል? አንተ እንደ አባት አህዮች ነው የምትመስል። ፊት ውረድ። ይሄ በስባሳ ፌዴራል ፖሊስ እኔ የሽፈራው ልጅ ልፈራ ነው ተመልከተው ይላል እሰነጥቅ ነበር። አዲስ አበባ በሆን አሳድጀ ነበር።

ጉረኛ፣ አሁን እኮ ይሄ ይሄ ፋይቲንግ ስላደረገ እ አሁን እኮ እሱ ፌዴራል ፖሊስ ይላል። ኢትዮጵያ ፌዴራል ፖሊስ ማለት እኮ እንደ አጋዚ ጊዜ ጭንቅላት የሚፈልጥ ሳይሆን በየሰፈሩ እየሄደ ዝም ብሎ አስራለው እያለ ገንዘብ የሚፈልጥ ነው። አጋዚዎች ደግሞ ጭንቅላት የሚፈልጡ ነበር። ሁለ አንተ ሰገጠ ወንድምህ ባህዲን ካሬ ነው አንተ ያማራን ትግል ለምን በቪዲዮ አትገባ? ያማራን ትግል ለማጨናገር። ስማ ቆይ ቆይ ቆይ፣ በቪዲዮ ግባ። አሁን አንተ ሚስትህን አንተ ማለት አንተ ነው። ጋላ ነው። ጉሩሜ ውረድ ፈሳ ተፈሳሽተዋል ዛሬ ንግር ያለው ይህንን ጋላ የምትባል ይሄን ቅቤ ዛፍ መቀባት ሳላቆም ኦሮሞና አማራ ገና እንረግጣለን ተባብረን ሁለቱ ትግሬ መምጣት አይችልም። ኦሮሞና አማራ ተባብረ ሰሞኑን ደግሞ እንግዲህ ፋንድያ ይዘው የሚገቡ ጋሎችን ኦሮሞ ማስጠንቀቂያ ሰጡ። አባገዳ የሚባል ይሄንን ወጥፎ እዚህ ላይ የአፍሪካ ዲሞክራሲ መስራችን የሚል ወንበዴ እንቃወመዋለን፣ አንቀበለውም።